መርማሪው ማሁል የተሰኘውን ተከታታይ ቪዲዮ ክፍል ሶስት ይዘንላችሁ መጥተናል። ባለፈው ክፍል ሁለት ማሁልና አሊያ ሁሉንም የጃይ ካል ሄሊኮፕተሮች አፈንድተውት ነበረ። እንዲሁም ሱሪያ የተባለ ሰው ሸሽቶ አምልጦ ነበረ። እንዲሁም ስለ ሳይንቲስቱ ምንም የሚያውቀው መረጃ የለም። ማሁልም ከሕንጻው በፍጥነት በመውረድ አሊያ ጋር ደረሰ። አሊያ ደህና ነሽ ግን አለቃ ሳይንቲስት ጂኑኮ ሳይንቲስቱ ለምን ተፈጠረ? አሊያም ሱሪያ የተባለው ሰው በጥይት እግሩን እንደመታው ነገረችው። ማሁልም በፍጥነት ወደ ሳይንቲስቱ ቤት ሄደ። ወደ ቤቱ ለመድረስ ግን ይህንን መንገድ ማለፍ ነበረባቸው እና በየትኛው መንገድ ቢሄዱ ሳይንቲስቱ ጋር የሚደርሱ ይመስላችኋል? ኤላይ ያለው መንገድ ወደ ሳይንቲስቱ ቤት ይወስዳቸው ነበረ። እነርሱም በመንገዱ ከሄዱ በኋላ ወደ ቤቱ ደረሱ። ማሁልም ወርዶ ሲያይ ማመን አቃቶ፣ ግማሽ የሚሆነው የሳይንቲስቱ ቤት አደጋ ደርሶበታል። እንዲሁም በቤቱ ዙሪያ አንዳንድ ቦታዎች ላይ እሳት አለ። እኔ ሳይንቲስቱን መፈለግ አለብኝ። አሊያ፣ አንቺ ወደዛ ሄደሽ ፈለጊው እንደነገራት አሊያ በቀኝ በኩል ስትሄድ፣ ማሁል ደግሞ ቤት ውስጥ ፍለጋ ጀመረ። ሳይንቲስት ጆን የት ነህ? ማሁል ሁሉንም ቦታ ፈለገ፣ ነገር ግን አላገኘውም። ይህ ማለት የጃይካል ሰዎች አግተው ወስደውት ይሆናል። ማሁልም በፍጥነት በመውጣት አሊያን መጣራት ይጀምራል። አሊያ የት ነሽ? ወደዚህ ነይ። አሊያም ከዛፍ ስር ወጣች። ነገር ግን ማሁል የሆነ ነገር ትክክል እንዳልሆነ ተሰማው። እዚህ አካባቢ የሆነ ሰው አለ ማለት ነው። እና የማሁል አፍቃሪያን ለምን ይመስላችኋል ማሁል እንደዚህ ያለው ምክንያቱም ማሁልና አሊያ ቅድም ሲመጡ ሶስት የተለያዩ እሳቶች ብቻ ነበሩ። አሁን ግን እሳቱ ሌላም ቦታ ተባስቷል እና ያለምንም ንክኪ ንግግር እንዴት ይሄ ሊሆን ይችላል? ማሁልም ስለተጠራጠረ ሽጉጡን አውጥቶ መሄድ ይጀምራል። ነገር ግን ምንም እርምጃ ሳይወስድ ሳያስበው እሳቱ ክብ በመሆኑ ዙሪያውን መቀጣጠል ይጀምራል። ይህ ማለት ይህን ስራ አስበውበት ነው የሚሰሩት። ማሁልም ከእሳቱ ለመውጣት ብዙ ታገለ፣ ነገር ግን አልቻለም። ልብሱን በእሳት መቀጣጠል ጀመረ። አሊያም ይህንን ስታይ በሚበረው መሳሪያ ከእሳት ውስጥ አወጣችው። መሳሪያውም ሙለ ሰዎችን መሸከም ስለከበደው ሁለቱም ወደ መሬት ይወድቃሉ። የማሁል ልብስን በእሳት ተያይዞ ስለነበረ ለማጥፋት ትግል ጀመረ። አሊያም ወዲያው አፈር በመበተን እሳቱን አጠፋችለት። አመሰግናለሁ አሊያ፣ አንቺ ማደርሽልኒኩ በእሳቱ ካታል ነበረ። እንዴት ግን? አሊያም ስለሚበረው መሳሪያ ለማሁል ሁሉንም ነገር አስረዳችው። ነገር ግን ካጠገባቸው የእግር ኮቴ ሁለቱም ሰሙ እና ጠላታቸው የሆነ ቦታ ተደብቆ እንደሚሆን ወዲያው አወቁ እና የቱ ጋር የተደበቀ ይመስላችኋል? የተደበቀው በግራ በኩል ካለው ቁጥቋጦ ውስጥ ነው። ቀረብ ብላችሁ ከተመለከታችሁት ትንሽ እንቅስቃሴ አለበት። ይህ ማለት የሆነ ነገር በውስጡ እንደተደበቀ ያሳያል። ማሁልም በቀስታ ወደ ቁጥቋጦ ሲጠጋ ትንሽዬ የሮቦት መኪና ከቁጥቋጦ ውስጥ ወጣች። በጣም ይገርማል። የሸካል ሰራዊቶች በዚች ሮቦት ሁሉንም ነገር ይኮታተራሉ ማለት ነው። ከዛም ማሁል የሮቦት መኪናውን ሲነካው ቀይ መብራት እያበራ መቁጠር ጀመረ። አሊያ፣ ሩቺ በፍትነት ከዛ በጣም ኃይለኛ የሆነ ፍንዳታ ተፈጠረ። ማሁልና አሊያ በፍንዳታው ከባድ ጉዳት ደረሰባቸው። ማሁል ለመነሳት ቻለ፣ አሊያ ግን አልተነሳችም። አሊያ እባክሽ ዓይንሽን ክፈቺ። ነገር ግን እሷ አልተነሳችም። ማሁልም ወዲያው መኪናውን አስነስቶ በፍጥነት እየነዳ የዶክተር ሳንጃና ክፍል ደረሰ። በሩንም ከፍቶ ወደ ውስጥ በመግባት ዶክተር ሳንጃና ጋር ይደርሳል። ዶክተር ሳንጃናም አሊያን ስታያት በጣም ደነገጠች። ዶክተር እባክሽ፣ አሊያ እርዳታ ያስፈልጋታል፣ ተኮድታለች። ዶክተሯም አሊያን መመርመር ጀመረች። ምንድን ነው የተፈጠረው? ዶክተር በግልጽ ነገረኝ እንጂ። ነገር ግን ዶክተሯ ዝም ብላ ማልቀስ ትጀምራለች። ዶክተሯም የአሊያ ልብ የምትማቆሙን ነገረችው። ማሁልም በጣም ከልቡ አዘነ፣ ማልቀስም ጀመረ። ማሁል ከተቀመጠበት ተነሳና፣ ዶክተር የመጨረሻ ጊዜ መሞከር አለብን። ማሁልም ሲፒአሩን ተጠቅሞ ደጋግሞ ሞከረ። ከዛም በድንገት አሊያ ነቃች። ከዛ ማሁል ውሃ ወስዶ ወደ ራሷ እንድትመልስ የአሊያ ፊት ላይ መድፋት ጀመረ። ቆይ ቆይ፣ ከደሞች እየተዋጋ ዋል ነበረ፣ አሁን እዚህ ምን ሰራለሁ? ማሁልና ዶክተሯ መሳቅ ጀመሩ። አትጨነቂ አልያ፣ በቦምብ ፍንዳታ ምክንያት ራስሽ እንድሰተሽ ወድከሽ ነበረ ለዛ ነው። ማሁል በዋትሳፕ አንድ ቪዲዮ ተላከለት። ቪዲዮውንም ሲከፍተው ሳይንቲስት ጆንን አግቶት ወደ ታች አስሮት ሲደበድቡት የሚያሳይ ቪዲዮ ነበረ። ማሁልም ይህንን ሳይ በጣም ፈራ። ሰውየውም ማስፈራራት ይጀምራል። ማሁል ከፈለክ ሳይንቲስቱን እናናድ ነው። እሺ ሳይንቲስቱን የት እንደወሰዱት አያውቅም፣ ነገር ግን ቪዲዮ ከሌላ ሀገር እንደተላከ አውቋል። እናንተስ ማወቅ ትችላላችሁ? ቪዲዮ የላከው ፕላስ 61 ከሚል ሀገር ቁጥር ነው። ይህም ቁጥር ደግሞ የአውስትራሊያ ሀገር ቁጥር ነበረ። በጣም አስገራሚ ነው። አጋቹ አውስትራሊያ ያለው ማለት ነው። ማሁልም ወዲያው አውስትራሊያ ውስጥ ያሉትን መርማሪ ጓደኞቹን ስልክ ቁጥር መፈለግ ጀመረ። ማሁል በሁሉም ዓለም ዙሪያ መርማሪ የሆኑ ጓደኞች አሉት። አውስትራሊያ ያለው መርማሪ አድራሻ ካገኘ በኋላ ወደ እሱ መደወል ይጀምራል። ሰላም መርማሪ ማሁል ነኝ፣ ከህንድ ነው የምደውለው፣ እርዳታ እፈልጋለሁ። ማሁልም የተላክለትን ቪዲዮ አሳየው። ከዛም የአውስትራሊያው መርማሪ ለማሁል አስረዳው ሳይንቲስቱ በድብቅ አዘዋዋሪ የሆኑ ሰዎች እንዳገቱትና በማንኛውም ጊዜ እሱን ሊጎዱት እንደሚችሉ ነገረው። የአውስትራሊያ መርማሪዎች በአደገኛው ሁኔታ ውስጥ ናቸው፣ አሁንም ልንገር ችግር ውስጥ ናቸው። ከዛ ስልኩ ወዲያው ይቋርጣል። አደጋ! ምን ተፈጠረ? ሳይንቲስቱ ደህና ነው? አሊያ የሳይንቲስቱ ህይወት አደጋ ላይ ነው። አገተው ወስደውታል። አሁን ወደ አውስትራሊያ በፍጥነት መሄድ አለብኝ። ካንተ ጋር መታዋልቃ ማሁልም ሁልም እዚሁ መቀመጥ እንዳለባትና አደገኛ ሰዎች እንደሆኑ ነገራት። ከዛ ማሁል ሁል ወደ ህንድ ወታደሮች በመደወል መርከብ እንዲያዘጋጁለት ጠየቃቸው። ይህንም ሚሽንማ በድብቅ መያዝ አለብኝ። ዶክተሯንና አሊያን ከተሰናበታችሁ በኋላ ወጥቶ መሄድ ጀመረ። አንድ ሴት በሞተር አደጋ ደርሶባት መንገድ ላይ ተኝታ ነበረ። የሆነ ሰው አደጋ ደርሶባት ይሆናል። ነገር ግን በትኩረት ሲመለከት መጠራጠር ጀመረ። የማሁል አፍቃሪያን ይቺ ሴት ሆም ብላ መንገድ ላይ እንደተኛች እንዴት ያወቀ ይመስላችኋል? ከልጅቷ አጠገብ ደም ይታያል፣ እንዲሁም ደግሞ እግሯ ላይ ጉዳት ደርሷል። ነገር ግን በደሙና በእግሯ መካከል ምንም አይነት ቀጥተኛ ግንኙነት የለም። እንዲሁም በየቀኑ አስገራሚና ፈታኝ የሆኑ የእንቆቅልሽ ጥያቄዎችና ጨዋታዎችን ማግኘት የምትፈልጉ ከሆነ ዲስክሪፕሽን ላይ ባለው ሊንክ በመግባት ግሩፓችንን ተቀላቀሉ። ልጅቷ ተጎድታ ተኝታለች፣ ነገር ግን በዙሪያዋ ምንም ደም አይታየኝም። ታዲያ ይህ እንዴት ሊሆን ይችላል? ማሁልም መጥፎ ስሜ ስላደረበት ሽጉጡን አውጥቶ በጥንቃቄ ወደ ልጅቷ ቀረበ። ነገር ግን በድንገት ልጅቷ ምንም ጊዜ ሳታጠፋ ሽጉጡን አስጣለችው። እጅ ወደ ላይ! ለመንቀሳቀስ ከሞከር ከተኩሰዋለሁ። ማነሽ አንቺ? ከኔ ምንድን ነው የምትፈልጊው? እኔ ሶፊያ እባላለሁ። ሙምባይ ውስጥ ካሉት ሴት ገዳጅ ውስጥ ነኝ። በጣም ይገርማል። አንድ ሴት እኔ ለመግደል መታች። ሶፊያ ማሁልን በኃይል መታችሁ። ምኑ ነው በጣም የሚገርመው? ከፈለግህ ያለ ሽጉጥ ልገጥምህ እችላለሁ። ይህንን እድል ከጠቀሜማ አንድ ነገር ማድረግ አለብኝ ከዛ ሁለቱም በጣም ከባድ የሆነ ፍልሚያ ውስጥ ገቡ። ሶፊያ የአምስት ዓመታት የጦርነት ልምድ ያላት ሰው ናት። ማሁልም ከሸወዳት በኋላ ዘላለት መተው ስትል ግሯን ያዛት። ከዛም አሽከርኩሮ ወረወራት። እሷም በጣም ከባድ ጉዳት ደረሰባት። ማሁል በፍጥነት ወደ ፖሊስ በመደወል አምፑላስ ጠራ። ይዙታ ተጎድታለች፣ አሁኑም ወዳለውበት ቦታ አምፑላስ ላኩልኝ። ከጥቂት ጊዜ በኋላ አምፑላሱ መጣ። ከዛ የአምፑላሱ ሰራተኞች ወረዱ። ነገር ግን ማሁል አሁንም ሰራተኞቹን መጠራጠር ጀመረ። እና ለምን ይመስላችኋል? እስኪ ማሁል ሰራተኞቹን የተጠራጠረበት ምክንያት እሱ ደውሎ ሲጠራ ሴት ልጅ እንደተጎዳች ተናግሮ ነበረ። ነገር ግን ከዶክተሮቹ መካከል ምንም አይነት ሴት ሰራተኛ የለም። በዚህም ምክንያት መጠራጠር ጀመረ። ከመካከላቸውም ወደ አንዱ ዶክተር ጠጋለና አለቃ ሶፊያን ለመውሰድ ነበር የመጣ ነው። ይህ ዶክተር የልጅቷ ስም ሶፊያ እንደሆነ ራሱ እንዴት አወቀ? ጥርጣሬው ትክክል ነበረ ማለት ነው። ማሁል ከዚህ በኋላ ምን ማድረግ እንዳለበት ሊወሰን አልቻለም። ከዛም ወደ አንድ ሰው ስልክ በመደወል እሺ አለቃ በኋላ እንግርሀለሁ። ስልኩንም አውርቶ ከጨረሰ በኋላ ለዶክተሩ ወደ ሆስፒታል ከመውሰዳቸው በፊት ሶፊያን ብቻዋን ማነጋገር እንደሚፈልግ ነገራቸው። ከዛ ሶፊያን መኪና ውስጥ አስገባትና ይህንንም እድል እንዳገኘ መኪናውን በሙሉ ፍጥነት መንዳት ጀመረ። ዶክተሩ ይህንን ሲያይ ከአምቡላንስ ውስጥ ወጥቶ ሽጉጥ በመተኮስ ጀመረ። ከዛም አሁል መኪና ውስጥ ያለውን ቁልፍ ተጭኖ ትንሽዬ ሚሳይል ተኮሷ ፈነዳቸው። ስለ መርማሪ ማሁል ሰምቼ ነበር፣ ግን እሱ ከጠበኩት በላይ ሆኖ ነው ያገኘሁት። ማሁልም ከሶፊያ ጋር ወደ ዶክተሩ አደረሰ። ከዛም አንድ አጠራጣሪ ሰው አየ። የሰውዬማ ትክክል እንዳልሆነ ይሰማኛል። ነገር ግን ሰውዬው ወዲያው ሶፊያ ላይ ከተኮሰባት በኋላ ከቦታው ሮጠ። ማሁልም ቶሎ ብሎ አስቸኳይ ቀዶ ጥገና ክፍል አስገባት። ከዛም ሶፊያን እንዲጠብቋት ፖሊሶቹን አዘዛቸው። ማሁል ወደ ቤቱ ተመልሶ ሁሉንም አስፈላጊ ዶክመንቶችና እቃዎችን ጠቅልሎ መያዝ ጀመረ። ስለ አሊያ ለመጠየቅ ዶክተር ሳንጃና ጋር ደወለ። ዶክተሯም አሊያ አሁንም በቤተ ሙከራ ውስጥ በንዴት ቁጭ ብላ እንዳለች ነገረችው። ዶክተር ስልኩን ላሊያ ስቻት፣ ለአውራት እፈልጋለሁ ነገር ግን አሊያ ማውራት አልፈለገችም። ምንም መልስ ሳትሰጥ መሄድ ጀመረች። ማሁልም ወደ ካምፕ ቶሎ መድረስ ስላለበት የአሊያን ጉዳይ በመተው መንዳት ጀመረ። በስተመጨረሻም ወደ ካምፕ ደረሰ። አንድ ወታደር ሰላምታ ሰጠውና እንዲገባ ፈቀደለት። ነገር ግን ማሁል ወደ ውስጥ ሲመለከት አሁንም ጥርጣሬ ውስጥ ይገባል። እስኪ አሁንስ የማሁል ማሁል ጥርጣሬ ምን እንደሆነ ገምቱና በኮመንት ጻፉ። ማሁል ሲገባ የተመዘገበበት መዝገብ ላይ ሁለት ሰዎች ብቻ ሲሆኑ፣ በካምፕ ውስጥ ያሉት ሰዎች ግን ሶስት ነበሩ። የመጀመሪያው አትክልቶቹን እየተንከባከበ ውሃ እያጠጣ ሲሆን የቀሩት ሁለት ሰዎች ግን መሬቱን እያጸዱ ነበረ። ማሁልም የወታደሮቹን አለቃ ጋር በመሄድ አለማችን ላይ የተካሄደ ስላለው የህገ ወጥ ስራ ነገረው። ከዛ ወዲያውም ለማሁል ሄሊኮፕተር እንዲያዘጋጁለት አዘዘ። ማሁል አሁን የሚመጣው ሄሊኮፕተር ወደ አውስትራሊያ የሚወስድህ መርከብ ጋር ያደርስሃል። አመሰግናለሁ አለቃ። አለቃውን ከተሰናበተው በኋላ ወደ ሄሊኮፕተሩ ገባ። ይህ በእንዲህ እንዳለ ሶፊያ ከነቃች በኋላ ስለማሁል ፖሊሶችን ጠየቀቻቸው። ነገር ግን ምንም መረጃ እንዳሌለው አንዱ ፖሊስ ይነግራት። ሁለተኛው ፖሊስ ግን ጉዳት ደርሶባት እንደነበረ ና ማሁል እንዳዳናት ነገራት። ይህንንም ስትሰማ ማልቀስ ትጀምራለች። ምክንያቱም ላለፉት አምስት ዓመታት ስትሰራ የነበረው ህገወጥ ስራ ጸጽተዋት ነው። ከዛ ሶፊያ በስተመጨረሻ ከማሁሩ ጋር ለመስራት ከዛም ሶፊያ በስተመጨረሻ ከማሁል ጋር ለመስራት ለራሷ ወሰነች። ሄሊኮፕተሩ መርከቡ ጋር ካደረሰው በኋላ ሄደ። ማሁልም የመጀመሪያ ምሽቱን በኋላ ሊያሳልፍ ነበረ። ደስ የሚል ጊዜ እንደሚሆን ማ ልተራተረም። በዛው ቅጽበት አንድ አስተናጋጅ ቡና ይዞለት መጣ። አለም ላይ ስላሉ አሸባሪዎች ልትነግረኝ ትችላለህ? የኛ መርከብ በምሽት ስለሚንቀሳቀስ ብዙ መረጃ አላውቅም። ካወሩ በኋላ ማሁል ይተኛል። በቀጣዩ ቀንም አውስትራሊያ ስለደረሱ የሆነ ሰው መጥቶ ይቀሰቅሰዋል። ውጪ ሲወጣም ሶስት መርከቦችን አየ። ነገር ግን ከሶስቱ አንዱ ብቻ የህንድ መርከብ እንደሆነ አውቋል። እና የቱ ነው? ሶስቱም ላይ ባንዲራ ይታያል። ቢሆንም ግን ባንዲራቸው ከህንድ ጋር ይመሳሰላል እንጂ የህንድ አይደለም። አንደኛው ብቻ የህንድ መርከብ ባንዲራ ነበረ። ማሁልም ወደ ሲድኒ የሚወስደውን ቲኬት ደውሎ ኦርደር አደረገ። ወደ ሲድኒ ሪፖርት እንደደረሰም ብለ አውስትራሊያው መርማሪ ቲም ደውለለት። ሰላም ማሁልኝ፣ ሲድኒ ሪፖርት ደርሻለሁ። ላግኛ ይፈልጋሉ። የት ነህ? የአውስትራሊያው መርማሪም የሚገናኙበትን ቦታ ነገረው። ቦታውም ጫካ ነበር። ወደ ጫካውም ለመድረስ ሶስት መንገዶች ነበሩ። አንደኛው መንገድ የአውስትራሊያ ፖሊሶች ነበሩበት፣ ሁለተኛው ደግሞ የተለያዩ የመንገድ ላይ ጋንግስተሮች ነበሩ፣ ሶስተኛው ደግሞ የዱር እንስሳቶች ነበሩ። እና ማሁል የትኛውን መምረጥ ያለበት ይመስላችኋል? ማሁል ወደ አውስትራሊያ የመጣው በድብቅ ስለሆነ ፖሊሶች ሊያዩት አይገባም። ሶስተኛው ደግሞ አደገኛ እንስሳቶች ሊኖሩ ይችላሉ። ግን ሁለተኛው መንገድ ላይ ጋንግስተሮች ቢኖሩም ማሁል ከወንጀረኞች ጋር የመግባባት ልዩ ችሎታ ስላለው በሱ መንገድ መሄድ እንዳለበት አሰበ። ከዛ ብዙ ገንዘብ እንዲያመጡለት ካዘዘ በኋላ ወደ መንገዱ ሄደ። ሲደርስም ሰዎቹ ያዙት። እሱም ብሮቹን አውጥቶ ካሳያቸው በኋላ ወደ አየር በተነላቸውና እነሱም ብሩን ሲለቅሙ እሱ ግን መሄድ ቻለ። እናም አሁንም በደብቅ መርማሪውን ከተዋወቀ በኋላ ዓለም ላይ ስላሉ አደገኛ ሰዎች መፍትሄ ለማምጣት ሊወያዩ እንዲሁም ሳይንቲስቱን ለማዳን አቅዶ ነበር። እና ሳይንቲስቱን የሚያድኑ ይመስላችኋል? ደሞ አሸባሪዎቹንስ የሚያሸንፋቸው ይመስላችኋል? ይህን አጓጊ ቪዲዮ ቀጣይ ሲለቀቅ ሊያመልጣቸው አይገባም። እናም ሰብስክራይብ አድርጋችሁ መጠበቃችሁን አትርሱ።